ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ አምስት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሀያ ስድስተኛ ቀኑን በያዘው ዘመቻ አንድነት ድሎች ተመዝግበዋል። የግንባር መረጃዎችን አጠናክረናል፣ ትሰሙታላችሁ። የሐኪሞች አድማ ማስጠንቀቂያ መላ ሀገሪቷን የናጣት ይገኛል። ጉዳዩ ትኩረት ስቧል። ኦሮሚያ ከተሞች የተባባሰው እገታና ግድያ መንግስት አልባነትን አረጋግጧል። አሊያም መንግስት ነይምባዩ በድርጊቱ ተሰማርቷል። ዝርዝር አለ።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 የኮምቦልቻ ከተማ አስተዳደር ለነዋሪው የመቶ ሚሊዮን ብር አበድሩኝ ጥያቄ ማቅረቡ ተሰማ። በደቡብ ወሎ ዞን የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የመቶ ሚሊዮን ብር አበድሩኝ ጥያቄ ማቅረቡ ተሰምቷል። መጋቢት 12 2017 ዓም በከተማው የከንቲባ ጽሕፈት ቤት ኃላፊ አቶ ሙልጌታ ደርሰ የተፈረመ ደብዳቤ የኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት ጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር መቶ ሚሊዮን እስከ ሰኔ ወር ሁለት ሺ አስራ ሰባት አመተ ምረት የሚቆይ ብድር እንድትሰጡን የሚለው የከንቲባው ጽህፈት ቤት ደብዳቤ፣ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል። የማህበራቱ አባላት በሰጡት ቃል በድርጊቱ ክፉኛ እንደተበሳጩና እንደተገረሙ ገልጸዋል። ለማህበር ቤት ግንባታ ለረጅም አመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን መቶ ሚሊዮን ብር በብድር መልክ አምጡ መባላችን አስደንግጦናል ያሉ አንድ የከተማው ነዋሪ፣ ቆጣቢዎች አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸው ገልጸዋል። ለምን ይሆናል ብለን ስንጠይቅም የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ፣ ሙሉ ስምህ ማን ነው፣ ከየት ማህበር ነህ፣ ወዘተ እያሉ ያሸማቅቃሉ ያሉ ሌላኛው አስተያየት ሰጪ፣ ሰሚ እንደሌለው ብናውቅም የዚህን አስከፊ ድርጊት የኢትዮጵያ ህዝብ ይወቅ አይበቅልም ብለዋል። ከወራት በፊት የከተማው አስተዳደሩ ብልጭልጭ መብራት አቁሞና ሳር ተክሎ ኮምቦልቻን ቀይሬያታለሁ ሲል መደመጡ አይዘነጋም። ዶክተር ገዱ አሁን ያለውን ችግር ለመፍታት ስምምነት ሳይሆን ስርዓታዊ ለውጥ ነው የሚያስፈልገው ሲሉ ገለጹ። ሚያዚያ 2015 የተጀመረው የአማራ ክልል ግጭት በሐምሌ መጨረሻ 2015 ዓ ም ወደለየለት ጦርነት መግባቱ ይታወቃል። ታዲያ በዚህ ሂደት ውስጥ ዘርፈ ብዙ ችግሮች በአማራ ህዝብ ላይ ደርሰዋል፣ እየደረሱም ይገኛሉ። ቢቢሲ የክልሉን ወቅታዊ ሁኔታ አስመልክቶ ነዋሪዎችን፣ ፖለቲከኞችን እና ባለሙያዎችን በማናገር ሰፊ ዘገባ ሰርተዋል። ባለፉት ስድስት ወራት 48 እናቶች ከወሊድ ጋር በተያያዘ እንዲሁም ሰባ ሰዎች ደግሞ በወባ በሽታ ህይወታቸው ማለፉን አንስቷል። አራት ነጥብ ሁለት ሚሊዮን ተማሪዎች ወይም ስልሳ በመቶ የክልሉ ተማሪዎች ከትምህርት ገበታ ርቀዋል። በሺ የሚቆጠሩ ትምህርት ቤቶች ውድመት ደርሶባቸዋል፣ የወታደር ካምፕም ተደርገዋል። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2017 ዓ ም ድረስ ከአምስት ሺ በላይ ሴቶች በአገዛዙ ወታደሮች መደፈራቸውንም መግለጹን ዘገባው አስታውሰዋል። በክልሉ የቱሪስት እንቅስቃሴ በመቆሙ እንደ ላሊበላ ላሊበላና ጎንደር ያሉ አካባቢዎች ክፉኛ መጎዳታቸውንም ይገለጻል። መሰረተ ልማቶች ወድመዋል። የግለሰብ ንብረቶች ተዘርፈዋል፣ እየተዘረፉም ነው። በርካታ ኢንዱስትሪዎች ስራ አቁመዋል። የንግድ እንቅስቃሴው ተዳክመዋል። በረሃብ በበሽታና መሰል ምክንያቶችም በጦርነት ከሚያልቀው ህዝብ በተጨማሪ እያለቀ ነው። ይህ ደግሞ የብልጽግና ዕቅድና ፍላጎት መሆኑን ሽመልስ አብዲሳ ከአንድ ዓመት በፊት በይፋ ተናግረውታል። አቶ ሽመልስ አማራ ክልልን አደህይተን መድኃኒትና ስንዴ በእኛ ፍቃድ ብቻ እንዲገባ እናደርጋለን ብለው ነበር ነበር። ዶክተር ገዱ አንዳርጋቸው ለቢቢሲ በሰጡት ቃል አብዛኛው የአገሪቱ ጦር በአሁኑ ወቅት የሚገኘው በአማራ ክልል ነው። አየር ኃይሉም ምድር ኃይሉም ኮማንዶና ልዩ ኃይል የሚባለውም ፌዴራል ፖሊስና የክልል ልዩ ኃይሎች በየጊዜው እየተጨመረ በክልሉ ወታደራዊ አገዛዝ የሰፈነበትና ከፍተኛ ውድመት እየደረሰበት ነው ሲሉ ሰላማዊ ሰዎች ላይ ቃቶችን እንደሚሰነዝሩ ይገልጻሉ። በክልሉ ታውጆ ከነበረው የአስቸኳይ ጊዜ አዋጅ ጋር በተያያዘ አዲስ አበባና አዋሽ አርባን ጨምሮ ከፍተኛ ቁጥር ያላቸው ሰዎች ማንነታቸው ተለይቶ ዘፈቀደ መታሰራቸውንም የመብት ተሟጋቾችን ጠቅሶ ዘገባው አመልክተዋል። አዋጁ ከተነሳ በኋላ ደግሞ በአማራ ክልል በተደራጀ መልኩ መስከረም 19 2017 ዓ ም ጀምሮ ከ6000 በላይ ሰዎች ለፋኖ ድጋፍ ታደርጋላችሁ በሚል በዋናነት በአራት ማቆያ ጣቢያዎች ታስረዋል። እስረኞቹ አርሶ አደሮች፣ ነጋዴዎች፣ ሐኪሞች፣ መምህራን፣ ካህናት፣ ዳኞች፣ የባንክ ሰራተኞች እንዲሁም የመንግስት አመራሮችና ፖሊሶች መሆናቸውን የሚናገሩት የወሎው ዩኒቨርሲቲ መምህራኑና ታስረው የተፈቱት ዶክተር አያሌው ሁሉም ማህበረሰብ ነው የታሰረው ይላሉ። የቀድሞው የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ገዱ የፖለቲካና ጥያቄ በወታደራዊ ኃይል ለመፍታት የተደረገ እንቅስቃሴ የክልሉን ቀውስ ፈጥሯል ብለው ያምናሉ። በተለያዩ አካባቢዎች አማራ ተኮር ጥቃቶች እልባት እንዲሰጣቸው ጥያቄዎች በርትተው ምላሽ ሳይሰጣቸው የትግራይ ጦርነት መፈንዳቱን የሚናገሩት ገዱ ይህ ጦርነትም በክልሉ ሲዛመት ጠባሳና ተጨማሪ ቅራኔ መፍጠሩን ይናገራሉ። በትግራይ ጦርነት ወቅት ብቅ ያለው የፋ የፋኖ እንቅስቃሴ ምንም እንኳን አስቀድሞ በመንግስት ቢወደስም የፕሪቶሪያውን የሰላም ስምምነት ተከትሎ ግን በስጋት መታየት መጀመሩን ያነሳሉ። የሚጨመር መሰረተ ልማት የለም፣ የሚወድም ግን አለ። የሚገነባ ትምህርት ቤት የለም፣ የሚወድም ግን አለ። ክልሉን ለመመለስ አስቸጋሪ በሚሆን ደረጃ እየወደመ ነው የሚሉት የቀድሞ ርዕሰ መስተዳደር ገዱ አንዳርጋቸው ክልሉ ወደ ኋላ ሰላሳና አርባ ዓመታትን እየሄደ ነው ይላሉ። ቀውስ ቀውስን ይወልዳል ለሚሉት ዶክተር ገዱ አንዳርጋቸው የአማራ ክልል ቀውስ ወደ ሌሎች ክልሎች የሚዛመት እንደሆነ በማንሳት መውጫ መንገዱ ንግግር አሊያም የሰላም ስምምነት ሳይሆን ስርዓታዊ ለውጥ ነው ሲሉ ያስረዳሉ። አክለውም በድርድር ቢፈታ ደስታውን አልችለውም ነበር፣ የኔ ምርጫ በፖለቲካ መንገድ ቢፈታ ነው። ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካዊ መንገድ የመፍታት ፍላጎት የለውም፣ ለድርድር ታማኝም አይደለም ብለዋል። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ በየወረዳው በየዞኑ ያሉ ካድሬዎች በቀጥታ ከመከላከያ ጋር ተጠርንፈው እኩል ተዋጊ ነው የሆኑት። ከኛ ጋር ፊት ለፊት ነው የገጠሙት። እነርሱኛን ሲያገኙ እርምጃ እንደሚወስዱ ሁሉ እኛም እነሱን ስናገኝ እርምጃ እንወስዳለን ሲል ለቢቢሲ ተናግሯል። አብይ በተገኙበት በናዝሬቱ ስብሰባ አቶ አረጋ ከበደ በቢሮዬም ሆነ በመኖሪያ ቤቴ በፋኖ ተከብቤያለሁ ማለታቸው ተሰማ። ሰሞኑን በኦሮሚያ ክልል ናዝሬት ከተማ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የሁሉም ክልል አመራሮች እንዲሁም የብልጽግና አክቲቪስቶች የተሳተፉበት ስልጠና ተካሂዷል። በዚህ ስልጠና ላይ የተገኙት አቶ አረጋ ከበደ በቢሮም ሆነ በመኖሪያ ቤቴ የከበበኝ ፋኖ ነው ሲሉ ቃል በቃል መናገራቸው ተሰምቷል። አቶ አረጋ አክለውም አብዛኛው የክልሉ አመራር አመለካከቱና አቋሙን ጥራት ተስኖት የሚዋልል መሀል ሰፋሪ ነው። አንዳንዱ ደግሞ በእኛ መሀል ፋኖ አስርጎ ያስገባው መረጃና ደህንነት ነው ያሉ ሲሆን ይህ መሆኑ ደግሞ በጽንፈኛው ኃይል ላይ የሚወሰደውን እርምጃ ውጤታማ እንዳይሆን አድርጎታል በማለት ያሉበትን አስጨናቂ ሁኔታ በጠቅላይ ሚኒስትሩ በተገኙበት ተናግረዋል። ፋኖ የአማራ ክልል ርዕሰ መዲና የሆነችው ባህር ዳር ከተማን ጨምሮ ያገዛዙ ጠንካራና ስትራቴጂክ ይዞታዎች ባላቸው አካባቢዎች ላይ የተለየ እርምጃ በመውሰድ በርካታ ያገዛዙ ሰዎችን መግደሉንና በማረኩን አጠናክሩ የቀጠለ ሲሆን በዚህም የገዢው ብልጽግና ቡድን አመራሮች ጭንቅ ውስጥ መግባታቸው ይታወቃል። በሌላ በኩል የጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ የመጀመሪያ እርዳታ የህክምና ባለሙያዎችን አሰልጥኖ አስመርቋል። ፕሮግራሙም የክፍለ ጦርና የብርጌድ ፕሮግራሙም የክፍለ ጦርና የብርጌድ ከፍተኛ አመራሮች በተገኙበት የተከናወነ ሲሆን በስልጠናው ወቅት ከፍተኛ ውጤት ያስመዘገቡ ሰልጣኞች የማበረታቻ ሽልማት ተበርክቶላቸዋል። በተመሳሳይ በጎጃም አገው ምድር አሸፋ ላይ ከባድ ትንቃ ንቅንቅ የታየበት ውጊያ ተካሂደዋል። በዚህ ውጊያም 51 ክላሽና 10 ሺህ ክላሽ ተተኳሽ ተማርኳል። 500 የብሬን ተተኳሽና 1500 የዲጅ ሽቃ ተተኳሽም ምርኮ ሆኗል። ከሰባ በላይ የብልጽግና ወታደር መገደሉም ተገልጿል። እንዲሁም በትናንትና ሁለት በጎጃም ቢቡኝ ወረዳ ድጓጽዮን ከተማ የፋኖ ኃይሎች ካገዛዙ ጦር ጋር ባካሄዱት ጠንካራ ውጊያ ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን መማረካቸውን አሳውቀዋል። በውጊያውም የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር አምስት ብርጌዶች መሳተፋቸው ተገልጿል። ትናንትና ሁለት በላይ ዘለቀ ክፍለ ጦር ስር የሚገኙት ብርጌዶች በነማዊ ወረዳ የትመን ከተማ፣ የረዝ ወይራ ጠልማ ቀበሌ፣ የዱሃ ከተማ፣ የጨረቃና ወፍና አብራጂት ቀበሌ ላይ ከባድ ውጊያ ሲያደርጉ ብለዋል። በዚያ ወደ ውጊያ በርካታ አገዛዙ ጦር ሙትና ቁስለኛ መሆኑን የምርኮ መሳሪያ መገኘቱን የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ በእንግሊዝ የሚገኙ የአማራ ተወላጆች እና የአማራ ትግል ደጋፊዎች በለንደን ከተማ ሰላማዊ ሰልፍ አካሂደዋል። በሰልፉም የአብይ አገዛዝ በአማራ ህዝብ ላይ ጄኖሳይድ ጉዳይ ፈጽሟል የሚል መፈክር ተሰምተዋል። በተጨማሪም ሰልፈኞቹ ከአማራ ውጭ ባሉ ህዝቦች ላይ የሚደርሰውን ጥቃት ተቃውመዋል።

በሌላ መረጃ ደግሞ የኦሮሞ ነጻነት ጦር በትናንትና ዕለት ባወጣው መግለጫ ብልጽግና በኦሮሚያ አዲስ እልቂት አቅዷል ሲል ገልጿዋል። ታጣቂ ቡድኑ የአብይ አህመድ መንግስት በአማራና በኦሮሞ ህዝብ መካከል እልቂት ጠንስሷል ብለዋል። ሁለቱ ህዝቦች ተባብረው እንዳይጥሉት ሴራ እየጠነሰሰ ነው ያለው ታጣቂ ኃይሉ በሰሜን ሸዋ ዞን ማለትም በጎጃም መስመር የሚፈጸመውን እገታ የሚፈጽመው ራሱ ብልጽግና ባደራጃቸው ኃይሎች መሆኑን ገልጿዋል። እንዲሁም በወለጋ በንጹሐን ኦሮሞዎች ላይ በፋኖ ስም ባሰማራቸው ኃይሎች ጥቃት እየ የተፈጸመ ፋኖ ነው በሚል በሁለቱ ህዝቦች መካከል መቃቃር እንዲኖር እየሰራ ነው ብለዋል። የአብይን አገዛዝ ተቀባይነት ያመጣል በሚል የቄሮ ኮንፈረንስ ለማካሄድ መታቀዱንም አንስተዋል። እንዲሁም በርካታ የፖለቲካ ፓርቲዎች አዳዲስ በርካታ የፖለቲካ ፓርቲዎች እንደ አዲስ እንዲቋቋሙና የአብይን ምርጫ እንዲያጅቡ ታቅደዋል። ይህንን ሴራ የአማራና የኦሮሞ ህዝብ በጋራ እንዲያከሽፉት ጥሪ አቅርበዋል። የእስልምና ጠቅላይ ምክር ቤት ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እንደሚያወግዝ አዛወቀ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ አስር የሚገኘው የተባረክ መስጊድና አጥር በሌሊት እንዲፈርስ የተደረገበትን ድርጊት በጽኑ እንደሚያወግዝ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ጠቅላይ ምክር ቤቱ ከ1967 ዓ.ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጊድ ላይ ከህጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። የአዲስ አበባ አዲስ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጊዱን ቅጥር እንዲታጠር ቢያደርግም ትናንት ሌሊት ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነ ገልጿል። ይህን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጊዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ የእስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እንደሚሰራ አመልክቷል። ጠቅላይ ምክር ቤቱ መስጊዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ ዓይን ብሌናቸው የሚጠብቋቸው መሰባሰቢያቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙም በዚሁ አጋጣሚ እናሳስባለን ብለዋል። በሌላ በኩል የተባረክ መስጊድ ኢማም ሼይ ሙሳ አደም ለሀገሩ ሚዲያ በሰጡት ቃል ተባረክ መስጊድ ህጋዊ ካርታ ያለው ከ1967 ጀምሮ ሲሰገድበት የቆየ ነው ብለዋል። ሙስሊሙ ማህበረሰብ ባላወቀበት ሁኔታ በህጋዊ መልኩ የተሰራን መስጊድ አጥርና ታፔላ በውድቅ ተለሊት መጥቶ ማፍረስ ህገ ወጥ ተ ተግባር ነው ሲሉ ገልጸዋል። ይሁንና የቂርቆስ ክፍለ ከተማ ዛሬ ምሽት ባወጣው መግለጫ ይህን የመስጊድ አጥር ፈረሳ የዘገቡ ሚዲያዎችን ኮንኖ ቤተ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበት መሬትን ያለ አግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴ ላይ ነው የፈረሳ እርምጃ የተወሰደው ብሎታል። ሆኖም ለምን ጨለማን ተገን አድርጎ በሌሊት ማፍረስ እንዳስፈለገና ውይይት እየተደረገ ነው ባለበት ወቅት እንደፈረሰ ያለው ነገር የለም። ቻይና የትራምፕ አስተዳደር የጣለውን ታሪፍ ሙሉ በሙሉ እንዲያነሳ አስጠነቀቀች። የቻይና ባለስልጣናት ከሰሞኑ ዶናልድ ትራምፕ በሀገራቸው ላይ ጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በአገራት ላይ ሊጥሉት ያቀዱትን ታሪፍ ለዘጠና ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ መቶ አርባ አምስት ፐርሰንት ከፍ አድርገዋል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብሏል የቻይና የንግድ ሚኒስተር ባወጣው መግለጫ። ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነጻ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካው የንግድ ሚኒስተር ሉትኒክ ባለፈው እሁድ እንዳሉት እንደዚህ አይነቶቹ ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስትሩ ተደምጠዋል። ፕሬዚዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሀሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚበጅላቸው ተናግረዋል። ትራምፕ አክለው ሁሉንም የኤሌክትሮኒክ ምርቶችና ሰማይ ኮንዳክተር የአቅርቦት ሰንሰለትን በቀጣይ በሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። የንግግራቸውም እንደ ስልክ ኮምፒውተርና ና ሌሎች የቴክኖሎጂ ምርት አቅራቢዎች ላይ ስጋትን ፈጥሯል። የቻይናው ንግድ ሚኒስትር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉት ሲሆን እርምጃው የሚኖረውን ተጽዕኖም ቤጂንግ እየገመገመች መሆኑን ገልጿል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይም ቢሆን በቀጣይ ታሪፍ ለመጨመር ማቀዱ በሁለቱ አገራት መካከል ያለውን የንግድ ጦርነት የበለጠ ያጋግለዋል ተብሎ ይታሰባል። አድማጅ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።